ቀሽቷ ምን ነው? ደበረሽ እንዴ? ኧረ አልደበረኝም። ሂዳ መጣሽ ወጥራ ነው ደሞ እኔ እንጃ። ድንገት አፌሌ ሲመጣ ነው ቀሽቶ ያልኩሽ። አንቺን ግን ከደበረሽ ይቀራል። አልደበረኝም አልኩሽ። ይመችሽ። ችግር የለውም። እስቲ እስቲ ስለ ያሬድ የሆነ ነገር በይ። እውነቱን ለመናገር ቅድም አይኔን ስታይ ምን ይታያል? ስለ ግራ ሲገባ አናዶኝ ነበር። እንደ ደበረሽ እኮ ገብቶኛል። ግን ደግሞ እኔ ከዚህ ይልቅ አንድ ነገር ነው በጣም ያስገረመኝ ምንድነው እንዲህ በትንሽ በትልቁ የሚከፋትን ቤዛ፣ ይቺ ስለማላቅ በጣም ነው የገረመኝ። ባይገርመሽ ነው የራሱ ራሴ መለስ ብዬ ሳየው እየተገረምኩ ነበር። እንደውም እኮ በእሱ ምክንያት ማለት እንግሊዝኛ መምህር ስታስተምር ምንም ኖት ስጽፊ አልነበረም ሴጎሽ የሌናት እንኳን አስታወሽኝ። በዶክተርሽን ስጭማት አገለብጣለሁ። ወይ ተመስገኔን ጌታ ተመስገኔ መድሃን ያለም የኔ ፈረሰኛ፣ እኔም ሰውኜ ኖት ለማስገልበጥ በቃውኝ። ሰጥሽ አው ቤዚቲ ቆይች ልጅ ምን ባረጋት ነው የሚሻለኝት? ጸጋ ናታ እምና መልዕክት ቦርሴ ውስጥ እንደምታስቀምጥ እያየሽ ነውበፈጣሪ ቆይ ነገሮሽ ምንድነው የምናረገው? በእናሽ ባክሽቲያት ቤዚቲ አንቺ ራሽን አታሽጨንቅሺ ቆይቱ ግን እሷ መሆኗን በጣም እርግጠኛ ነሽ መቶ አንድ ፐርሰንት እሷ እንደሆነች በጣም እርግጠኛ ነኝ አሁን ነገር እንት ስልችት እንዳለኝ ብታቂ ቆይ ምናለች ልጅ ብትተዋል ቤዚትዬ ዝም ብያትና መጨረሻ ብቻ ቡሽ እንዳገተችው እንዳታገትሽ አይ ቤዚቲ እኔ ኮቾቹሻ ነኝ ማነች እሷነች ነ የምታሳግተው ጸገር ማመን እኮ በጣም ከባድ ነገር ነው ቤዚቲ ለማንኛውም አንቺ ራሽን አታስጨንቅ እሺ ለማንኛውም ይሄን ደብተር እንኪ እሺ ግን አንቺ ራሽን ጠብቂ እሺ ኧረ ቤዚቲ ጣጣ የለውም እኔ ቹቹሻ ነኝ ለማንኛውም አሁን እየሄድን አንተ ልጅ ሆን ከሆነ ነገር ካለ ለምንድነው የማትናገረው? ሚኪሊ ባለመማሪ እንደዛ ሊቆጭት ነው ያንቀ ቦቼ ምን ተፈጥሮ ነው እንደዚህ ሆንከው ንገረኝ። በጣም ደባሪ ነገር እጭ አንተ ደግሞ አታብዘው ንገረኝ። ከተባልክ ተነገር እዩሲ ባለመማሪና ማህይብ ስለሆን ከአንዳንድ ሰዎች ጋር መዋል እንደማይመጠኝ ነግሩ ቅስሚ ነው ሰባበር አረ ልጅ የምሬን ነው። አዎ ሚኪ ምርኝ ቆይሱ ሲጀምር ማን ሆኖ ነው አንተ እንደዚህ የሚናገር ተው እባክህ ሚኪ እሱ ልክ ነው እኔ ነኝ ያለው እውቀቴ ነው ያለ ትምህርቴ ከማይመጡኝ ሰዎች ጋር ካሉ አልኩ ስል ስገፋ ሞል አንተ ቦቸራ ጤንኛ አይደለም እንዴ ምንድን ነው የምትቀበጥረው ይሄኛው ቦቸራ ነው አላውቀውም ታውቃለህ ሚኪ አንዳንድ አንድ ችግሮችና ብሶትህን በሳቀ ለመሸፈን ስትሞክር አንዳንድ ሰዎች ይመጡና ባዶነትህን አሳይተው ሳይተው ይሄዳሉ አሁን በእናትህ ደሜን አታፍሎ በጠረማ ብዬ ሳልዘረርህ ተናገር አንተ ምንድን ነው የምትሰራው እሺ አሁን በምን በምክንያት እንደተጣላችሁ ንገረኝ ተው እባክህ ከነገርኩህ ስለምትቆጣኝ ይቅርብ ብቻ ሌላ ፋውል ሰርተህ እንዳይሆን ፋውል እንኳን አልሰራሁም እና ምንድን ነው ትርቴ ገኒ ጋር ሄዳ ከዚህ በኋላ ከቡቸራ ጋር እንዳትገናኘ ብላ አስጠነቀቀቻት። እና እና ገኒ ደግሞ ከቡቸራ መራቅ አልችልም አለቻት። ቆይ ለምንድን ነው ከአንተ መራቅ እማትችለም? ምክንያቱም ስለማፈቅረው አለቻት። ምን በቃ ይህን ነገር ትርቴ እየነገረችኝ እያለ ነው ዩስያስ ተደብቆ እየሰማን ነበር። ከዛ በኋላ መጣ መሃይምነቴ ለሂቨን እንደማይመጥናት አስረግጦ ነግሩ ቅስሜ ስብርብር አድርጎት ላከኝ ጩማራት እራሱን እንዴት ቢያስብ ነው አንተን መሀይ የሚለው? ታው ሚኪ እባክህ፣ እሷ አልተሳሳተም። ወይኔ ሚኪ ትሰማኛለህ? ቦቻራ እንደዚህ ተንቀህ እንደዚህ ክብር ተነክቶ ዝም ብለን አንቀመጥም። እሺ። እና እሺ ታዲያ ምን እናደርግ በዚህ ደነዝ የሆነ ልጅ ምክንያት ማለት ነው? ከኢቨን ጋር በፍጹም እንዳትራራቅ። ታው ሚኪ እባክህ። ቢበራብኝ ነው የሚሻለው። እንዴ ከዛ እሷን ፈታ እናረጋታለን። ከዛ ያ ኢዮሲያስ የተባለ ልጅ ጭንቅላቱን ፍትተው ነው የምናረገው። እሺ ይህ ፍቅር የሚባለው ነገር እሱ፣ በእርግጠኝነት ሄቨን ስለተናደደ ቼርሜላን ለማበሳጨት ብላ የተናገረችው ነገር ነው የሚመስለኝ። ለነገሩ ነው እኮ እንደዚህ ያሰብኩት። አበቃ፣ ምናታውን ንፍጠን ወዴ ነው ምንፈጥነው? ሄቨንና ዩሲ ይህን አንድን ነው የሚሆኑት እና ምንድነ ጉዴ እዛ ጋር እነዚህ ሰዎች መንገድ ላይ አካውንት አውጡ ምናምን ይሉት ይመስሉኛል። እስኪ በደምብ ተመልከቺ ማን እንዳያመጡ ነው ፍጠንቅ ብዬሽ ነው እሺ። የማያቸው ቤዚትዬ ቤዚትዬ፣ ቆይ ምንድነው የሚደበላለቅብኝ? ምን አልተደበላለቀብሽ እንዴ? እዛ የቆመው ሰውዬ ለምንድን ነው ቀስቴን እየመሰለኝ ያለው? ቀስቴ ስለሆነ ነዋ። ቤዝዬ አንችም ተደበላልቆብሽ እንዳይሆን። ምንም አልተደበላለቀብኝም። ቆየቱ ቀስቴ ነው ቀስቴ ነው። ወይኔ ጉዴ፣ ደግሞ እኮ ወደ እኛ እየመጣ ነው። በእጁ ደግሞ አበባ ይዛል። ምን ሊታክለው ነው? ወይኔ ቤዝዬ፣ አሁን እርግጠኛ ሆንኩኝ? እስካሁን እየተጠራጠርሽ ነበር እንዴ? በደንብ ነው የተጠራጠርኩት። እንዴ ነሽ ሊፎንቄ? ደህና ነኝ የኔ ፎንቃ። ቆይ ግን አንተ አላማ ምንድን ነው? ቆይ ምን አጠፋው? እኔ አርፌ ትምህርቴን እንድማር አትፈልግም? አረ በደንብ እፈልጋለሁ እንጂ። ብትፈልግማ፣ እንደዚህ ጉድ አትሰራኝም ነበር። ቆይ ምን አደረግኩኝ? ቀስትይ፣ ልቤ እኮ በፍቅር ቀለጠች። ተው ግን ተው፣ አጉል ሆንብሃለሁ። ተው ተው፣ ጡር ነው የሚሆንብኔ። ነፍስ ምንም አቶኝም የኔ ቆንጆ። እርፍ ቤዚቲ ሰማሹ አይደለ እንዴ ምን አደረገ ብሎት የማያውቀውን ነገር የኔ ቆንጆ እኮ ነው ያለው ቆይ ግን ለመሆኑ አንተ እንደዚህ አይነት ነገር ከየት ነው የተማርከው ያው ከፊልም እያየሁኝ ነዋ አየሽ አይደለ ቤቲ ጨዋ ነበር እኮ ጥሩ ልጅ ፊልም እያየ ፍቅር አሰጣጥ እንዴት እንደሆነ ተማረ አረ ወይኔ ጉዴ ቹቻረ እንደዚህ አይባልም እች ነገር ትሸተተለች አይደለ? ባለፈው እኮ ስታሸቻ ሳይች የነበረ ሪሊ ሪሊ ሪሊ፣ በጣም የሚገርም ጠረን ያላት። ምን ጥያቄ አለ ደግሞ? ስለወደድሽ በጣም ደስ ብሎኛል። እኔ የምለው ፎንቄ ቆይችን ሸሚዝ እስካሁን ለኪሮ አልመለስክለትም? ክስቲ ቆች እመልስለታለሁ። ቶሎ ብትመልስለት ግን ይሻላል። ለምን በኋላ እንደዚህ ፏ ብለው ሲያዩ አሬ ነገር መላለው ምናም ምናም ብለው ማጅራትን ብለው እንዳይገላግሉ ብዬ ነው። እንዴ ምን ነካሽ? ቀስት እኮ ነኝ። የኔ ጀግና የኔ ባቶን እኮ ይቆጨኝ ነበር። አሁን እንሂድ። እንዲሁም ለምን የሆነ ወጥ ውስጥ ያልገብዛችሁ? አሁን ገና ቀልድ ቀለርክ ሺ ያንተ ግብዣ እንደዚህ ባፍንጫ ወጣ ሺ ሆ አለ ሰውየው። አሁን ና ቀጥ ብለው ወደ ሰፈር እንሂድ። አይ እንደባለፈው ምናምን እኮ አይደለም እና ምንድነው አለ ደደ ወይ ሰንቡሳ ወይ እርጥብ ነገር በቃ እሱን ገብዛችኋል። እና እንደዚህ አትልም እንዴ? ቤዚቲ ዛሬ መክሰስ ጋባሽ ተገኝቷል። አሁን እንሂድ። እናንተ ተገባ በዙን ይቀርብኝ። እሺ አይ ውይ ውይ ውይ እኔ ቹቹሻ ማለት ሞቼ ቅብር ልበል እንጂ ማለት ነው። ቤዚቲ አንቺ ነት ይጥጊ ንቅንቅ አለ። ኧረ ተውት በቃ አሁን ለማንኛውም እንሂድ። የሰንቡሳ እናጥባችንን ያበደ ሰዓት ነው የተከሰተ ይሄው ይሄ ሞሮ ዮሲም እኮ እየመጣኩ አሪፍ እንኳን መጣ በቃ አንቺ ጣብጂ ማለት ነው እሱን እጋትተዋለሁ አንቺ ሄደሽ እሷን ታወራታለሽ ገባሽ

ገን ይወም ነው። ብቻሽን ምንም እንዲሁ አብረን መሄድ እንችላለን እንችላለን ግን፣ ገን ምን፣ አንተ የሚቆጣጠሩ ሰዎች አሉ። እና ማን ናቸው? የምታውቃቸው ይመስለኛል። እያወራሽ ያለሽው ስለ ሄርሜላ ነው አይደል? አው ስለ ሄርሜላ ነው። ያለችሽ ነገር አለ እንዴ? አይ በቃ ተው፣ ጨዋታን ቀይር። ለምንድነው የምንቀይረው? እንዲሁ ገን፣ በናትሽ ሲሆን ነገር ንገሪኝ። አይ ቲንክ ታፈቅራለሽ መሰለኝ። እና ከኔ ጋር ስታይ ደስ እያላት አይደለም ከአንቺ ጋር ብቻ እኮ አይደለም፣ ከሌላ ሴት ጋር ስታይህ ደስ አይላትም። ደግሞ አንተም ታፈቅራት እንደነበር ሰምቻለሁ። እርግጥ ነው በጣም አፈቅራት ነበር ግን፣ ግን ምን? ግን እሷ እኔን አትፈልገኝ። ለመደበሪያዋና ሙድ ለመያዣዋንም ትፈልገኝ ይሆናል። ግን ምን ብላሽ ነው ቦቿ አጠገብ እንዳደርሽ አለች? እና ምን አልሻት? እኔ እንደማልችል ደሞ አልችል ነገርኳት። አመነች? እንድታምነኝ ብዬ አንድ ሰበብ ፈጥሬ እነግራታለሁ። ምን አይነት ሰበብ? ስለማፈቅረው ከሱ መራቅ አልችልም አልኳት። ምን? እንዴ ምን ነው ደነገጥክ? ምንም እንዲሁ ነው። አይ ቲንክ ቅር ሳይላ አይቀርም። በምኑ? አፍቅሬ አለሁ ስላልኳት ነዋ። ኧረ ለምን ቅር ይለኛል? ካልደበረ ጥሩ። እኔ ደበረ ስለመሰለኝ። ኧረ አልደበረኝም። እኔ እደው እና እሱ ማህይም ብሎ አንተ ምን ያገባል? በጣም ያገባኛል። እንዴት? ምክንያቱም በእሱ ውስጥ ነፍሰዎች ስለተናገር ገባ። እባክህ አታከብድ። አሁን ከመንገዴ ዞር በልልኝ፣ ዞር በልልኝ። ምን ያደርግልሻል ብለሽ ነው? ብራዝር ቦቼ እንደሆነ አንዴ ቼከስሽን እያሰማመጠብሽ ነው ወራዴ። በቃ እኮ ተበልተሻል። እሱ መቼም ሊሆን አይችልም። ለካ ማሰማመጥ ያለብሽ አንቺ ብቻ ነሽ። እራሳለሁ እኮ አንዳንዴ። በትክክል እንግዲህ ቁርጥሽን ወቂው ያራዳልሽ። ቦቼን እንደምታፈቅረው ሄቨን በይፋን ያወጀችው ተረዳሽ። እሱን ያደረገችው ሄርሜላ ማስቀናት ነው እንጂ ለሌላ ነገር እንዳልሆነ በደንብ ታውቁታላችሁ። የእውነት እንደሚሆን በቅርቡ እናሳይሻለንሽ። እሱም የሆነው እኔ ከሞትኩ ብቻ ነው። እሺ ነው ብለን፣ አዎ በደንብ ነው ከባዱ ሲያስመታዩበት ጊዜ ቤዚ ቲ ግን ችግር እንዳለብሽ ታውቂያለሽ አይደል? ምን አደረኩ? ቁጭ ብለን ተረጋግተን መብላት እየቻለ ካልወጣን ብለሽ ያሯሯችን? ቹቹ ሸሚን እራሱ እኮ ያደረኩት ለእናንተ ክብር ስል ነው እንዴ? እንዴ? ቀስቲ ሰሞኑን ቤት እየገባ ያለውስ በጣም እያረፈርኩኝ ነው። ማሚ ደግሞ ይሄን ነገር ካወቀች ምን ምን ነገር ነው የሚፈጠረው ታውቂ ነው እንዴ? አያሳስብሽ ቤዝ ቲ። ሰዓትም ከሄደ ያሬድ እንደውዬ መኪና ይዞ እንዲመጣረጓለ። ምን? ቻምሽል እንዴ? እየቀለድኩኝ ነው እሺ? ወይኔ ቀስቲ ያቺ መኪና እኮ ብታያት በቃ አዎ የምሬ ነው። አንተ ሞኝ እንደዚህ ስትባል ደግሞ አርፈህ ተቀመጥ። ሌላ ነገር እንዳታስብ። መጠ አንተ ምን ያደርጋል ደግሞ። ኧረ ቤት የት ደግሞ እንደዚህ ስለው ሰምቶ ማለት ነው። ነገ ወይ ዛሬ መኪና ይዤ ካልመጣሁ ነው የሚላል። ም ይባለ የማያደርገው ነገር ምን ፒስ አለ? ይኸው፣ መጨረሻ እንዲሁ ነው። ምን ሆነ ነው? ምን ያለውንኩት ነገር አለ ብለሽ ነገር እንዳታደርግሽ፣ ቀስቴ ትሆኝ ብዬ አለሁ። ትሆኝ ምንድን ነው ቀስቴ፣ ችግር አለ እንዴ? ዝም በይ ቤቲ፣ ምንም ችግር የለም። እኔ ግን አልመሰለኝም። የሆነ ነገርም አለ መኖርም አለ። ይሄው በዚህ ሰዓት ላይ ጆንያ ሙሉ ቁራሌ ሞልቼ የሚሄድ የነበርኩ በሱ ምክንያት ይሄው ባዶ እጄ እያጨለልኩ ባዶ መንገድ ላይ ወይኔ እናቴ። አሁን ገባኝ ቀስቴ። ፎንቄ አንቺ እዚህ ነገር ውስጥ አትግብሽ እንዴ? ለምን ደም አገባው? ይሄው ሁሉ ነገር የሆነው እኮ በእሷ ምክንያት ነው። እናንተ ልጆች ምንም ነገራችሁ እየገባኝ አይደለም። ምንድን ነው? ምን መሰለሽ? እኔት ቀስቴ ፎንቆን ለማስደሰት በሚል ምክንያት ሞላ። አንተ ሰውዬ ቆይ፣ ምንም ነገር እንዳላወራን እንዲፈልገው። አዎ አሁን ምንም ነገር እንድትናገር አልፈልግም።